ዛሬ የዛሬው ቀን ዋው ደስ ይላል ለካ ዛሬ የሀይሚዬ ውብ እናት ልደት ኖሯል የምር አሁን እኮ ከመሸ ነው ያዩትኝ ለማንኛውም እንግዲህ የኒ ውድ እናት እንኳን ተወለዱልን ረጅም እድሜና ጤና ይስጥልን አጠር ያለች ግጥም ያው እናት የሁላችንን እናት አንድ ናቸው ሁሌም እንደምነግራችሁ መተኪያ እናቴ እናት አለሜ እንኳንም ከወለሽ የፍቅርን በረከት የእግዚአብሔር ውብ ስጦታ ግጥም ልገጥምልሽ አሰብኩኝ በማታ ጥሬ ተጣጥሬ በእናት የሚለካ ምንም ቃል አጣሁኝ ስምሽን የሚተካ። እናቴ እናት አለሜ እንኳንም ተወለሽ፣ ወደር ወሰን የለው ከየትስ ላመጣ። ለአንቺ ለስምሽ የሚሆን ተስተካካይ ፍቺ፣ ፈለግኩ አፈላለኩ አንቺን የሚመጥን፣ ጠርቼም አልጠግበው ለፍቅርሽ የሚሆን። ላገኝ ስላልቻልኩኝ፣ እግዜርን ለመንኩኝ አብዝቼ ጠየቅኩኝ መቼም አይሳነው አንዴ ቢያሳካልኝ ባንቺ ቦታ ሆኜ የእናትን ፍቅር እንዴት እንደሆነ እንስብስብ አንጀትን አርግዤ ባየሁኝ ብዬም ተማጠንኩኝ። ለአንዴ ሴት አድርገኝ ምጥሽን ማማጥኩኝ። እናቴ የኔ ውድ እናት እንኳንም ተወለሽ። ቀሪ እድሜሽን እግዚአብሔር ያርዝምልኝ። እንግዲህ የሀይሚዬ እናት እናታችን እድሜ ከጤና ይስጥልን፣ በፍቅር ይኑሩልን። አንድ ቀን ደግሞ ከሀይምዬ ጋር አብረው መጥተው የምናየት ያድርገን። ያው ሀይምዬም አብርሽም፣ ሁላችሁም በአንድ ላይ ሰብሰብ ብላችሁ ጋሽዬም ሆናችሁ እንደምትመጡ ተስፋለኝ። ምርጥ ቤተሰብ የምሬ ነው ምላችሁ በጣም ምርጥ ቤተሰብ ናቸው። እርጋታቸው፣ መከባበራቸው፣ መተዛዘናቸው በጣም ነው የምቀነው። እኔ በና አብረሽ ቤተሰብ እድሜ ከተጤና ለእናታችን ይስጥልን ማለት እፈልጋለሁ። በዚህ አጋጣሚ ሀይምዬ እኔን የመሰለች ልጅ ወልደው ስለሰጡ